ፕሬዚዳንት ኢሳያስ አፈወርቂ ኢትዮጵያ የጦርነት ጠማቂ የውጭ ኃይሎች ወኪል ሆና አቀጥላለች በማለት ቅዳሜ ሌት በተከበረው የኤርትራ 34 ኛው የነጻነት ቀን ላይ ተናግረዋል። ፕሬዚዳንቱ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት ባለፉት አምስት ዓመታት በኢትዮጵያ ህዝብ ላይ ያወጁት ጦርነት ምን ያክል ተስፋ እንደቆረጡ ያሳያል በማለት ተናግረዋል። ፕሬዚዳንቱ በኢትዮጵያ ህዝብ ላይ ጦርነት አውጀዋል ያሏቸውን የውጭ ኃይሎች ግን በስም አልጠቀሱም። ኢሳያስ የውሃ ጉዳይ የቀይ ባህር የባህር በርና የአፋርን ህዝብና የአፋርን መሬት ለጦርነት አጀንዳው በሽፋንነት እያቀረበ ይገኛል ብለዋል። የኢትዮጵያ መንግስት በውጭ ኃይሎች እገዛ የጦር መሳሪያ ግዢና የወታደራዊ ዝግጅት ላይ ይገኛል ያሉት ፕሬዝዳንቱ የኢትዮጵያ ህዝቦችም የራሳቸውን ምርጫ በመውሰድ ተቃውሟቸውን ለማጠናከር እየተዘጋጁ ይገኛሉ ብለዋል። ከዋዜማም። የኢትዮጵያ ንግድ ባንክ የመንግስት ሰራተኞችን የመኖሪያ ቤት ችግር ለመቅረፍ 120 ቢሊዮን ብር ብድር ለማቅረብ ከአዲስ አበባ ከተማ አስተዳደር የቤቶች ልማት ፕሮጀክት ጋር የመግባቢያ ሰነድ ተፈራርመዋል። ብድሩ 25 በ75 የቤቶች ልማት መርሃ ግብር ከ41 ሺ በላይ የመንግስት ሰራተኞችን ተጠቃሚ እንደሚያደርግ ባንኩ ገልጿል። የባንኩ ብድር በዝቅተኛ ወለድ በ20 ዓመት የሚከፈል ይሆናል ተብሏል። የከተማ የቤቶች ልማት ቢሮ በባንኩ ብድር የሚገናኙ መኖሪያ ቤቶች በቅድሚያ ለመምህራን እንደሚሰጡ ገልጿል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም አሜሪካ ለታዳጊ ሀገራት የሚሰጠውን እርዳታ በከፍተኛ ደረጃ መቀነሷ የፈጠረው ቀውስ የታዳጊ ሀገራትን የጥገኝነት መጠን ስለሚያሳይ እንደ አፍሪካዊነቴ ያሳፍረኛል ሲሉ ለቴሌግራፍ ጋዜጣ ተናግረዋል። ሆኖም የዓለም አቀፍ እርዳታ ማሽቆልቆሉ በረዥም ጊዜ የጥገኝነትን ስለ ንቦናም በማስወገድ ለታዳጊ ሀገራት መልካም አጋጣሚ ይዞ እንደሚመጣ ዶክተር ቴድሮስ ተስፋቸውን ገልጿል። ዶክተር ቴድሮስ አሜሪካ ለታዳጊ ሀገራት የሚሰጠውን እርዳታ ከማቋረጣ በፊት ስድስት ወር ወይም አንድ አመት የመሸጋገሪያ ጊዜ ብትሰጥ ይሻል ነበር በማለት ለጋዜጣው ተናግረዋል። አሜሪካ ለዓለም የጤና ድርጅት የገንዘብ ድጋፍ መስጠት ማቆሟን ተከትሎ ቻይና በቀጣዮቹ አምስት አመታት ለድርጅቱ አምስት መቶ ሚሊዮን ዶላር እንደምትለግስ ሰሞኑን አስታውቃለች። ከዋዜማ ብሔራዊ ምርጫ ቦርድ በትግራይ ክልል ለሚንቀሳቀስ አዲስ የፖለቲካ ፓርቲ ጊዜያዊ የመዝገባ ፍቃድ ሰጥቷል። ከቦርዱ ጊዜያዊ ምዝገባ ፈቃድ የተሰጠው አዲሱ የክልላዊ ፓርቲ ዲሞክራሲያዊ ስምረት ትግራይ ወይም ስምረት የተሰኘ ፓርቲ ነው። አዲሱን ፓርቲ ያቋቋሙት በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የሚመሩትና የህወሓት አንዱ ክፍል ሆነው ሲንቀሳቀሱ የነበሩ ግለሰቦች እንደሆኑ ታውቋል። የደቡብ ሱዳን የሙርሌ ጎሳ ታጣቂዎች ወደ ጋምቤላ ክልል አኝዋክ ዞን ዲማ ወረዳ ተሻግሮ በአንድ የሕዝብ ማመላለሻ አውቶቡስ ላይ በፈጸመው ጥቃት ሹፌሩና ሁለት ተማሪዎችን ጨምሮ አምስት ሰዎች እንደተገደሉ የክልሉ ፖሊስ ኮሚሽን አስታውቋል። በጥቃቱ በሌሎች ሰባት ሰዎች ላይ ከባድና ቀላል የመቁሰል አደጋ እንደደረሰ ተዘግቧል። የሕዝብ ማመላለሻ አውቶቡሱ ላይ ጥቃት የተሰነዘረው 39 ሰዎችን አሳፍሮ ከዲማ ወረዳ ወደ ጋምቤላ ከተማ በመጓዝ ላይ ሳለ ነበር ተብሏል። አውቶቢስ ውስጥ የነበረ አንድ የክልሉ ሚሊሻ አባል ከታጣቂዎቹ ጋር ባደረገው የተኩስ ልውውጥ አንድ የሙርሌ ታጣቂ መግደሉንም ኮሚሽኑ ጠቅሷል። ማክሮን በአደባባይ የተገፈተሩት ለቅልድ እንጂ የቤት ውስጥ ጸብ አይደለም አሉ። ፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ለጉብኝት ቬትናም ዋና ከተማ ሃኖይ አውሮፕላን ማረፊያ ደርሰው ከአውሮፕላን ሊወርዱ ሲሉ የተከሰተው በዓለም ዙሪያ መነጋገሪያ ሆነዋል። የአውሮፕላኑ በር ተከፍተው ፕሬዚዳንቱ ፊት ለፊት በሚታዩበት ጊዜ አንድ እጅ ጸብ በሚመስል ሁኔታ ፊታቸውን በኃይል ሲገፋ ታይተዋል። በዚህ ጊዜ ፕሬዝዳንቱ ምንም እንዳልተፈጠረ የእጅ ሰላምታ ሰጥተው ሚስታቸውን ከጎናቸው በማድረግ ከአውሮፕላኑ ወርደዋል። እሁድ ምሽት በፕሬዝዳንቱ አውሮፕላን ውስጥ የማክሮን ሚስት ብሪጅት ፊታቸው ሳይታይ ከአውሮፕላኑ በር በጎን በኩል ሆነው በእጃቸው የማክሮንን ፊት በኃይል ሲከፈትሩ የተቀረጸው ምስል በጥንዶቹ ማዕከል የተፈጠረ ጸብ እንዳለ እየተነገረ ነው። ፕሬዚዳንት ማክሮን በድንገት በገጠማቸው ነገር መጀመሪያ ላይ የደነገጡ ቢሆንም ወዲያው ምንም እንዳልተፈጠረ በማስመሰል ከአውሮፕላኑ ውጭ ሊቀበሏቸው ለተሰበሰቡት የቪየትናም ባለስልጣናትና ካሜራ ደቅነው ለሚጠብቋቸው ጋዜጠኞች የእጅ ሰላምታ ሰጥተው ነበር። ነገር ግን ምስሉ ከተሰራጨ በኋላ ማክሮን በሚስታቸው ሲመናጨጉና ሲገፈተሩ በድንገት በህዝብ ፊት መታየታቸውን በመጥቀስ ጉዳዩ በጥንዶች መካከል የተፈጠረ ጠንከር ያለ ችግር ሳይኖር አይቀርም ተብሏል። የፈረንሳይ መገናኛ ብዙሃን የፕሬዝዳንቱ ቤተ መንግስት ምንጮች ጠቅሰው እንደዘገቡት ክስተቱ ፕሬዝዳንቱና ባለቤታቸው መካከል የመቀላለድ ሁኔታ ነው ሲሉ ማክሮንም በበኩላቸው እየተቀላለዱ ሳለ መታየታቸውን በመግለጽ አስተባብለዋል።